ዝጭጋችን ትያትሎ መስመር ገንዳ ወይም ጃኩዚ ምና መጠቀምን ከፈለጉ እዚች ጋ ማድረግ ይችላሉ። እዚች ጋ ሽት መስመር አለችን፣ ቦይለሩ እዚህ ጋር አለን፣ እዚች ጋ ቁምሻወር አለችን፣ እዚች ጋ ደግሞ እጅ መታጠቢያ አለችን። እና ቦታውን በአግባቡን የተጠቀምነው ሁሉም ነገር አላት። ይህ ሲ መስመሩም ዘርግቶለታል ተነስቶ ባየር ላይ ነው የሚወጣው፣ እና እኛ ቦይለር ደግሞ እዚህ ካጠገቡ ያለው ክላስ ሻወር ቤት ስለሆነ ሼር ያደርጋል። እሱንም ማሳያቸዋለኝ። እቺ የምትመለክቷት የልጆች ሻወር ቤት ነች። እዚች ጋር እጅ መታጠቢያ አለች። ፒቪሲዋን በስነስርዓት ተዘርግቶላታል። እዚህ ጋር ቁም ሻወር አለን እና ቦይለር የሚያገኘው ከዛኛው ከትልቁ ከማስተር ቤድሩም ነው። እናዚች ጋር ደግሞ ሽንት ቤት አላቸው። እዛችኛ ሴፍቲ ማልባት ማለች ማለት ነው። እዛ ይሄኛው ደግሞ ኪችናቸው ነው። እዚች ጋር ቀማጠል ያለች እቺ ፍዲነች። ይሄ ራይዘሩ ነው ብሎኬት ውስጥ ተቆርቁሮ የገባው እና ፒቪሲያቸው ያኛው ይሆን የምናየው ማስተር ቤድ ስርዩ ደግሞ ሽንት ቤት እና ጭኛዋ ደግሞ ባለ ሀምሳ ነች እዚህ ጋ ስራ ባላችን እኛው ደግሞ